ኦርቶዶክስ ስትዋረድ ቁመህ የምታይ ሁሉ ተራህን ነው የምትጠብቀው። አንድ አንድ ቂም ይዘው ቤተክርስቲያኗ ብትፈርስ ደስ የሚላቸው ሰዎች እያየሁ ነው። እነሱ አንድ ነገር ነው ምነግራቸው። ቤት እየተቃጠለ አንዲት እንቁራሪት ውሃ ላይ ሆና ትስቃለች፣ አትስቃለች አሉ እና ሌላ ብልህ እንቁራሪት ለምን ትስቃለች ይሏት ቤት እየተቃጠለ። አይ አያድርስ ነው የሚባለው። ቢያደርስ ውሃና እሳት ምን ያገናኘዋል? እኔ ያለው ውሃ ውስጥ ይቃጠል ትላለች። እና የሰፈሩ ሰዎች የባካችሁ እሳትና ጥፋ ዋልጡ ሲባል እሷን አብረው ወሰዱና እሳት ውስጥ ከተቷት። ኦርቶዶክስ ስትዋረድ ቁመህ የምታይ ሁሉ ተራህን ነው የምትጠብቀው። ሰውየው ዕጣ ፈንታ ይናገራል እና ንጉሱ አንድ ቀን ሲሄድ አገኘው። እስኪ አንተ የሰው ዕጣ ፈንታ መንገር የምትችል ከሆነ እኔ መቼ እንደምሞት ንገረኝ ይለዋል። እኔ በሞትኩ በማግስቱ አለው ንጉሱ። እና ንጉሱ በጣም ስለፈራ እሱ በሞተ በማግስቱ ሞት ከሆነ እሱን ጠብቁልኝ ይላል። የኦርቶዶክስ ቤተክርስቲያን ማለት አምድ ነች እና ማንም ሰው በሷ ላይ የሚወረውረው ድንጋይ ዝም ብሎ ሊመለከት ይችላል፣ ግን ኦርቶዶክስ በጠፋች በማግስቱ የሚጠፋ ነው ኢትዮጵያ ውስጥ ያለው ነገር በሙሉና አጥብቄ ስለ ቤተ ክርስቲያኗ የምከራከረው የመንፈሳዊ እውቀት ኖሮኝ አይደለም፣ ግን ከማያቸው ከሚሰነዘሩባት ነገሮች አንጻር የሁሉም እናት ቤተ ክርስቲያን መሆኗን ስለማምን ነው። ኦርቶዶክስ ጠቅላይ ሚኒስትር አብይ እንዳሉት ሀገር እናት ብለዋልና አንዳንዶች ደግሞ የኢትዮጵያ የብዕር ስሟ ኦርቶዶክስ ይባላል ይላሉና ኢትዮጵያን ሊያጥቁ የፈለጉ የውጭ አካላት በሙሉ ታርጌት አድርገው የሚነሱት የኦርቶዶክስ ቤተክርስቲያን ነው። ኢትዮጵያ በቅኝ ገዢዎች የማትሸነፍበት ዋናው ነገር ተብሎ ሲጠይቁ ፈረንጆች መሳሪያ አታምርትም። የሕብረተሰቡን ስነ ልቦና ይዛ ለውጊያ የምትወጣ ቤተክርስቲያን ስላለቻት ነውና ለማሸነፍ ካስፈለገ ቤተ ክርስቲያኗ መበተን፣ መበረዝ ከተቻለ ማጥፋት ያስፈልጋል ይላሉና ፍቅሩ ነው። ሌላው ምእመናን አሁን ትልልቅ መንፈሳዊ ሰዎች እናያለን። በእነሱ ላይ ለማሾፍ ጩኸት ምን ይሰራል ይላሉ። የቤተ ክርስቲያንን ለቅሶና ጩኸት ተራ ጩኸት የሚያደርጉት፣ መጽሐፍ ቅዱስ ግን እያሪኮ በጩኸት ፈረሰች ይላል። ታስታውስ ከሆነ ሆስኒ ሙባረክ የሚባሉ የግብጽ መሪ ሲወርዱ አንድ የቢቢሲ ጋዜጠኛ የተናገረው ነበር። እንግዲህ ሆስኒ ሙባረክ 33 አመት በአየር ኃይል አብራሪነት 33 አመት በመሪነት በአገሪቱ ፔሮር 66 አመት የፈረሙ መሪ ናቸው። እንግዲህ በአየር ኃይልም በታንክም በምድር ጦርም በጣም የተከበሩ ሰው ናቸው። እሳቸው አይደለ እንግዲህ የፈረሱት ታህሪር ስኩዌር ላይ ታህሪር አደባባይ ላይ 17 ቀን ህዝብ ጩኸን ያወረዳቸው፣ እና ጋዜጠኞ ይላል በልጅነቴ ያሪኮ በጩኸት ፈረሰች ሲል መጽሐፍ ቅዱስን እጠራጠረው ነበር። የ17 ቀኑ የግብጽ ህዝብ ጩኸት ግን ሆስኒ ሙባረክን ሲያወርድ ስላየሁ የመጽሐፍ ቅዱስን ቃል አመንኩ ይላል። እና ጩኸት አይናቅም ለቅሶም አይናቅም። እስጢፋኖስ በተወገረ ጊዜ ወዳጆቹ ቀበሩት አምረው ማለቀሱ ይላል። አዲያ ስራ የምናለቅሰው አንድም ለምትዋረደው ቤተክርስቲያን ሁለትም በግፍ በመንግስት ኃይሎች ለተገደሉት ምእመናን ነው አይደል? እምባ ደግሞ ዋጋ አለው አይደል? ከእግዚአብሔር ደጅ ጮኃል በሹፈት ባይሆን። ሌላው ደግሞ ትልልቅ አባቶች እንዲጸልዩ ከሁሉም ወገኖች አሉ፣ ልብ እንዲሰጣቸው። እንግዲህ ኦርቶዶክስ ሀገር ናት ካል የኢትዮጵያ ሚሊተሪ ደግሞ የኦርቶዶክስ ልጆች ናቸው። ጴንጤ እንኳን ቢሆኑ ነገርኩ እንደኔ መሆን አለባቸው የኔ ቤተሰቦች የተገኙት ኦርቶዶክስ ፊደል አስቆጥራቸው መጽሐፍ ቅዱስ አስነብባቸው እንጂ መሬት አንስታ ፕሮቴስታንት ያረካቸው አይደል። ሌሎቹስ ምን ማድረግ አለባቸው? ይቺ ቤተ ክርስቲያን አደጋ ላይ መውደቋ እኛን ይጥልናል ብለው የኢትዮጵያ ሙስሊሞች፣ የኢትዮጵያ ፕሮቴስታንቶች፣ ካቶሊኮች ሁሉ መጸለይ ያለባቸው። ወታደሮቹም ቢሆን ቢሆን አብዛኛው ኦርቶዶክስ ነው። ፕሮቴስታንትም ቢሆን ባንተ ይደርሳል። እስልምናም ቢሆን ባንተ ይደርሳልና እና ኢትዮጵያ ላይ ለሴራ ብላችሁ ጠመንጃ አታንሱ ብላለሁ። አመሰግናለሁ። ሰይጣን ወልዶ መንፈስ ቅዱስ ሾኮናም ነዳዶናም እንቅጩናም ይወሸዳኮ ይወሸዳኮ። አልገባችሁ መሰለኝ። በእርግጥ እኔም አልገባኝም። በእርግጥ እኔም አልገባኝ ኢየሱስ ጌታ መድኃነ ዓለም ስኳር ፋብሪካ ይስራብን። ፌሜ ሳዮን የም እያሉ ምቀኛ ያወራሉ። አይሄድም እያሉ ሰዎች ያወራሉ። እኔ ግን ይሄዳል፣ መቶ ይሄዳል፣ ይሄዳል። እን አሁን በዚህ ቲቪ ስጸልይ የሚጸንሱ ሰዎች አሉ

ወንጌል በርቶልኝ ወንጌል በርቶልኝ። ታዲያ እዛ ወንጌል ከሌለ እዚህ ከበራልኝ ለምን ጨለማ? አንተ ሰብከኛለህ እዛ ካልበራልኝ እዚህ በርቶልኝ ነው መጣ እያልክ ኮን ትላንትና ጨለማ ውስጥ ነው አለች ትላለች። እዚህ ጋር ደግሞ ስለምን ብራን ነው የምታወራው? ምን ሆኖ ነው እናት የሆነልኝ ጋረደኛት እየነገርኩ ነው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ነው ወንጌል ያወቅሁት፣ አንተ የዛ ነው ያወቅሁት። ስለዚህ እኔ አይመለከተኝ። እኔ ያወቅሁት መስጊድ ውስጥ ነው፣ እኔ ሙስሊም ነኝ፣ ስለዚህ አላውቀውም። አንተ የምትጠራ የመላእክቶችን ስም እና ኦርቶዶክስ ከፈለክ በቁጥሯቸው ልክ እዚህ አንገት ላይ አድርጌ መምጣት ይችላል። ለእኔ አይገባኝም፣ ብትነግረኝም አይገባኝም። መቀበልም አልችለውም፣ ሊወዝዶም አልችለውም። አይታለም የሞተልኝ የበራልኝ የተገለጠልኝ ያዳነኝ ስለ እኔ የተወጋ እየሱሱ ነው። እሱን ነው መስበክ የሚችለው እሱ ነው መናገር የሚል ኢየሱስ እናት ቤተ ክርስቲያንን ሰብከ ተምጨርስ የመጨረሻ ዘመን ደርሷል። ጊዜ አሁን ነው እያለፈብህ ነው፣ እየረፈደ ነው። እናት ቤተ ኮቴሎጂ ትምህርት ቤት ውስጥ ካለፍክ ስለ ቤተክርስቲያን ታሪክ ካስፈለገ እሱ ሌላ ጊዜ እናወራለን፣ የቤተክርስቲያን ታሪክ። ስለዚህ ታሪክ እዚህ ጋር ነገርኩ እኮ፣ አንዳንድ ታሪክ ነግረዋል። የቤተክርስቲያን የነበረችው ቸርች መጀመሪያ አፖስትሊክ ቸርች ናት፣ በቃ ምድር ላይ የነበረች እና ማርቲን ሉተር የወጣ እኮ ከኦርቶዶክስ ቤተክርስቲያን አይደለም። እኔ እኮ ማን ነው እናቴ አባቴ የምለ ከወጣ እኮ ከካቶሊክ ነው። ካቶሊክ ውስጥ ያለውን ጥፋት፣ ካቶሊክ ውስጥ ያለውን ችግር ተንትኖ እኮ ነው የወጣ። የዛን ቀን ነው ፕሬዚዳንት የሚባል እምነት

ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅህ እንኳን አታውቅም። አለመማር እንዴት ጥሩ እንደሆነ ገብቶሃል። ምን ብሔራዊ ባንክ ይጠይቀኛል፣ ምን አታውቅ፣ ምን በህግ የሚያስጠይቁ ነገሮች አይደል ብዙ። እኔ ዛሬ እንዲህ አይነት ሰዎች መጸለይ እፈልጋለሁ። ለአንዳንድ ሰዎች ምራኪል መኔ በኢትዮጵያ ንግድ ባንክ 25 ሚሊዮን ብር በኦሮሚያ 30 ሚሊዮን ብር በደቡብ 18 ሚሊዮን ብር እዛም 16 ሚሊዮን ብር እግዚአብሔር በብዙ ብር ያስባቸዋል። እሺ ወሰር ከዚህ በኋላ ባኮ ባዶ ቡክ ባዶ ቼክ ይዘሽ ዞርም የማታውቂ በግት ያገኛቸዋል። ሚሊዮነር ትሆናለህ ሲባል አሜን ይላል። ምን ማለት ነው? ሚሊዮነር ትሆናለህ ማለት ከታም ጠተ ነው። ሚሊዮነር ትሆን ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጥ እንዳሉ አይቻለም እንደዚህ። ስለዚህ በጣም የሆነ ነገር አለ። ግድ የላችሁም። እሹሩሩ ብሎ ቤተክርስቲያንን አስተኝቶ ሀገርን ድባቅ ሊመታ የወጣ ጋንን ተዘንዷል። ስለዚህ የዘመኗ ቤተክርስቲያን የቱ ጋ ነው ያለችው? ምን አይነት ማህበረሰብ ነው እየፈጠር ያለን? ስለዚህ ነው በጣም ብዙ ሰው መርሮታል። አሁን እዚህ ቦታ የሚነገር ነገር መርሮታል፣ አቅለሽ ልሾታል፣ አይወዱትም። እዚህ ጋር እዚህ ከዚህ ምስባክ የሚወጣን ነገር ብዙ ሰው አይወደው። ለምን ካልከኝ አየር የለማ ትጠረምሳለ፣ ትቀልባለ፣ ትሆናለ፣ አይባልም። አትሆንም፣ አትሆንም። ትጸልያለህ፣ ውስጥ በእግዚአብሔር ባስቀመጠውን ታለን ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትን ስራ የእጆችን ስራ ይባርካል። ፒሪድ።